ሰላም ጤና ይስጥልን። መርዳ ሰፋ ነኝ ከማያ ኒውስ ጋር የዛሬው ዋና ዋና ጉዳዮችን ይዘናል። በቅድሚያም ትንታኔ የኢትዮጵያ አየር ኃይል ለራሱን ለጦርነት ዝግጁ አድርጓል ሲሉ ሌትናል ጀነራል ይልማ መርዳሳ አሳወቁ። ጀነራሉ እንዳሉትም የኢትዮጵያ ሀገሬ ላይ ችግር ሊፈጥር የመጣውን ሁሉ ለመመከትና ለማጥቃት ከምንም በላይ ዝግጁ ነን ሲሉም ተናግረዋል። አየር ኃይሉ እንደሚታወቀው ከባድ በሆነ ለውጥ እና ትጥቅ እንዲሁም የብቃት ደረጃ ላይ ይገኛል ሲሉም ይልማ መርዳሳት ተናግረዋል። በተደጋጋሚ ኢትዮጵያ የጦር ግዢ እና ልምምድ ይህንን የሚያሳይ እርግጥ ነው ሲሉ አንዳንድ ባለሙያዎች አስተያየታቸውን ገልጸዋል። ፓኪስታን ፓኪስታንና አፍጋኒስታን ዛሬ በከፍተኛ ጦርነት ውስጥ ይገኛሉ። ፓኪስታን በአየር ኃይሏ እየደበደበቻት የምትገኘው አፍጋኒስታን እሷም የምድር ጦሯን አንስታ በከባድ የሆነ የመድፍ ውጊያ ውስጥ እየተታወከሱ ይገኛሉ። እነኚህ ሁለት ሀገሮቶች በጉርብትና የሚታወቁ ሲሆን፣ አፍጋኒስታን በቅርብ ጊዜ የታሊባን አስተዳደርን ይዛ ሀገር እየመራች ትገኛለች። አፍጋኒስታን ከሕንድ ጋርም ለረጅም ዓመታት ጦርነት ውስጥ የገባች ሀገር ስትሆን፣ ከጎረቤቶቻ ጋር በከፍተኛ የሆነ ጦርነት ውስጥ እንደምትገኝ ይታወቃል። የህንድና የፓኪስታን ውጊያ በጣም ብዙ ዓመታትን የቆየ ሲሆን ዛሬ ደግሞ ከአፍጋኒስታን ጋር በከፍተኛ ጦርነት ላይ ትገኛለች። የፓኪስታኑ አየር ኃይል ራሱን አዘምኖ በከፍተኛ ሁኔታ ላይ የሚገኝ ሲሆን በዓለም ላይ በቁጥሩ ከፍተኛ የሆነ የጦር ውጊያ የሚያደርግ አየር ኃይል ነው ተብሏል ፓኪስታን ይህንን ጦርነት አሁንም በድጋሚ የምትከፍትበት ሁኔታ የሚታወቅ ሲሆን አንደኛው የድንበር ሁኔታ ነው ሲባልም፣ ሁለተኛው ደግሞ አፍጋኒስታን ያለበት የፖለቲካ ሁኔታ ነው ተብሏል። ኢሳያስ አፈወርቄ ሀገር ጥሎ ሊጠፉ ነው ሲሉ የቀድሞ የኢትዮጵያ አምባሳደር በአሜሪካ የሆኑት ቲቦርናሽ ተናገሩ። ቲቦርናሽ እንዳሉትም ኢሳያስ አፈወርቄ እንደ ሌሎቹ ሀገራት መንግስታት ሀገር ጥለው የሚጠፉ ሲሆን ይህንንም በተደጋጋሚ በህክምና ሰበብ ሲወጡም ታይተዋል። ኢሳያስ አፈወርቄ የሀገር ክህደት በሚል ብዙዎቹን ያሰሩ ሲሆን እሳቸውም ይህ እጣ እንደሚደርሳቸውም ተናግረዋል። ቲሞርናሽ እንዳሉትም ኢሳያስ አፈወርቄ እንደ ቀድሞ የኢትዮጵያ ፕሬዝዳንት እንደነበሩት መንግስቱ ኃይለማርያም እንደነጋዳፊ እንደሚሆኑና ይህ የሚቀጥል ሲሆን እሳቸውም ይህንን እንደሚያደርጉም ተናግረዋል። ግብጽ የግብፁ ፕሬዝዳንት ፕሬዚዳንት አልሲሲ አሁንም ዛቻቸውን እንደቀጠሉ ይገኛሉ። ፕሬዚዳንት አልሲሲ እንደሚሉት ከሆነ የአባይን ጉዳይ አሁንም አልጨረስንም፣ አልቋጭንም እያሉ ነው። ይህ ካልሆነ ደግሞ ወደ ጦርነት የሚያደርገንን ሁኔታዎች እንወስናለን ብለው በተደጋጋሚ እየዛቱ ይገኛሉ በዚህም ተያይዞ ፕሬዚዳንት ዶናልድ ትራምፕ ይህንን አስመልክቶ የተናገሩት ነገርም እንዳለ ይታወቃል። ይህ ጉዳይ አብቅቷል። ስለዚህ ይህንን ጉዳይ በድርድር እንድትፈቱት እፈልጋለሁም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግሯል። ውድ ማያኒውስ ተከታታዮች ዜናውን በዚህ ጨርሰናል። መልካም ምሽት ይሆንላችሁ። ማያኒውስን ለመደገፍ ሰብስክራይብ በማድረግ እንድተባበሩን ጠይቃለን። መልካም